የተደለዘ በርበሬ ይህን ይመስላል። ደርቋል በደንብ። አሁን ለማስፈጨት ዝግጁ ሆኗል። ደረቀሞችን እንጨማምራለን። የመጀመሪያው እንግዲህ የደረቀ ደረቅ በሶ ቢላ ነው። እንደዚህ አያችሁት፣ እንደዚህ ፍሬውን ብቻ የተዘጋጀ ማለት ነው። የበሶ ቢላ አቀጣል። ይደረቀ ደረቀሞች ነው የምናዘጋጀው። እዚህ ጋር ደረቅ ሮዝመሪ አለን ለአስር ኪሎ በርበሬ እንግዲህ ወደ ግማሽ ኪሎ የሚሆን ሮዝመሪ አዘጋጅተናል። እኛው የደረቀ ነጭ ሽንኩርት ግማሽ ኪሎ ግራም ለአስር ኪሎ በርበሬ እንደዚህ አዘጋጅተናል። እንደምትመለከት ዜላች ድርቅ ብሏል። በጣም ቆንጆ መዓዛ ይኖረዋል። ሶስተኛው ቅመማችን ማለት ነው በጣም ሌላው የሚያጣፍጥልን ጨው ነው አንድ ተኩል አንድ ኪሎ ተኩል ጫዋ አዘጋጅተናል አስር ኪሎ ወር በሬ እንግዲህ አንድ ላይ ልናደላልቃቸው ነው። እዚህ ጋር ከስር እንደምትመለከቱ ሁሉም የቅመም ዘሮች እየገቡ ነው። አራት አይነት ከሁን እንግዲህ ከጮጋ አራተኛ ማለት ነው። አምስተኛው ቀረፋ ይባላል። እንደዚህ ሰበር ሰበር እናደርገዋለን። ሩብ ኪሎ ግራም ቀረፋ እናስገባለን። ሩብ ኪሎ ግራም ቁሩምፉድ፣ ሩብ ኪሎ ግራም ቁሩም ፉድ ገውዝ፣ ገውዝ። ይህን ስንሰብረው ውስጥ ያለውን ፍሬ ብቻ ነው የምናስገባው። እንሰብረውና ውስጥ ያለውን ፍሬ ብቻ ነው የምናስገባው። ገውዝ ገውዝ ይባላል። ቁንዶ በርበሬ ፍሬውን እናስገባለን። ቁንዶ በርበሬ ለደረቀሞች የሩብ ግማሽ፣ ስለሚያቃጥል። ከሙን ከሙን የሩብ ግማሽ በተመሳሳይ እናስገባለን። ጥቁር አዝሙድ አንድ ኪሎ ግራም እንዲሁም ነጭ አዝሙድ አንድ ኪሎ ግራም እናስገባለን ለአስር ኪሎ በርበሬ ማለት ነው። ደረቅ የተከተፈ ዝንጅብል ግማሽ ኪሎ ግራም ለአስር ኪሎ በርበሬ የተፈለፈለ እንደዚህ የተፈለፈለ።